እስኪ ያስቡት በታሪክ ውስጥ እጅግ አሳፋሪውና አሰቃቂው የሞት መሳሪያ ተብሎ የሚታወቀው አንድ ቅርጽ ነበረ። ወንጀለኞች፣ አማጽያን፣ የህብረተሰቡ በህብረተሰቡ የጎደሉ ተብሎ የሚታዩ ሰዎች ብቻ የሚያርፉበት የጭካኔ መሳሪያ፣ የጥንታ ያለን መንግስታት የፍርዳቸውን ክብደት የሚያሳዩበት ምልክት። ታዲያ ይህ የጥፋትና የፍርሃት ማይረግ የነበረው መዋቅር በአንድ ታሪክ ክስተት ብቻ እንዴት ተገልብጦ የኃይል የነፃነት፣ የዘላለማዊት መገኛ ሊሆን ቻለ? እንዴት ነው ሚሊዮኖች ቤዛችን ነው ብለው የሚጸልዩለት ዓርማ የሆነው? ዛሬ ታሪክን የለወጠውን ያንን ሚስጥር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ውድ ተመልካቾቻችን በባለፈው እንደተመለከትነው ነው በነዋያተ ቅዱሳት ዙሪያ የመጀመሪያው ነዋያ ቅዱሳት ታቦት እንደሆነ ተመልክተን ሁለተኛውን ደግሞ ዛሬ እንመለከታለን። መስቀል። መስቀል ለክርስቲያኖች የሕይወትና የድኅነት ምልክት መስቀል፣ ድኅነት የሆነው የዓለም መድኃኒት ኢየሱስ ክርስቶስ ለዓለም ቤዛ ለመሆን ከተሰቀለበት ጊዜ ጀምሮ መሆኑ የታወቀ ነው። ነገር ግን ከዚህ በፊት መስቀል የእርግማን ምልክት የሆነ የወንጀለኛ መቅጫ ነበረ። ይለናል በዘዳግም ምዕራፍ 21 ከቁጥር 23። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለሙን ከኃጢአትና ከሞት ለማዳን በቀራኑ የተሰቀለበት የተመሳቀለ ዕፀ መስቀል ከሌላው መስቀል የሚለየው ቅዱስ በመሆኑ ነው። ይህ መስቀል ቅዱስ መስቀል ይባላል። በመስቀል ድህነትን አግኝተናል። ይህ መስቀል ንዋያተ ቅዱሳት ይባረኩበታል። የነፃነታችን አርማ፣ የድህነታችን መገኛ፣ ጠላትን ድል የምንነሳበት መሳሪያችን ስለሆነም ዘወትር ጸሎታችንን መስቀል ኃይል ነው። መስቀል ጽንና መስቀል ቤዛ ነው። መስቀል መድኃኒተ ነፍስነ። መስቀል ኃይላችን ነው። መስቀል መመኪያችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። እያለን የምንጸልይ የክፋት ምንጭ የመጻ መዝገብ ዲያብሎስ የተቀጠቀጠው በመስቀል ነው። ከላይ እንደተመለከት ነው፣ ቅድመ ልደተ ክርስቶስ መስቀልን የሚጠቀሙበት ክፋተኞች በመስቀል ላይ ለመቅጣት ነበር። ሰውን በመስቀል ላይ መቅጣት የተጀመረው በጥንት ፋርስ በዛሬዋ ኢራን እንደሆነ የታሪክ ሰዎች ጽፏል። መስቀል የመቅጫ መሳሪያ ሆኖ ክርስቶስ ልደት በፊት ከ539 እስከ 33 ዓ ም በፋርስና በመካከለኛው ምስራቅ ይታወቅ ነበር። በጥንታውያን ፋርሶች ኦርሙዝድ የተብሎ የሚመለክ የመሬት አምላክ ነበረ። ለዚህም ስሙ የማይታወቅ አምላክ ትልቅ ግብር ይሰ ይሰጡት ነበር። በህብረተሰቡ በማህበረሰቡ ህይወት ከፍተኛ ጥፋት የፈጸሙ ከወንጀለው የሞት ፍርድ ሲፈረድባቸው ለመሬት አምላክ ክብር ለመጠንቀቅ ሲባል ወንጀለኞች ከምድር ከፍ ባለ መስቀል ተሰቅለው እንዲሞቱ ያደርጉ ነበር። ምክንያቱም ወንጀለኞች ቅጣታቸውን በመሬት ላይ ከተቀበሉ ኦርሙዝ የተባለው ኦርሙዝ የተባለው አምላካችን እንደሚረክስ ያስቡ ነበርና ነው። ከዚህም በመቀጠል የመስቀል ቅጣት በግሪክ፣ በሮም፣ ኋላም በአስወር፣ በግብፅ፣ በካርታጎ በእንድና በጀርመን ተስፋፍቶ ይሰራበት ነበር። ስቅላት በግብጻውያን የተለመደ ነበር። በዘፍጥረት ምዕራፍ 40 ከቁጥር 19 እንደተጻፈው የስቅላት ሞት የተፈረደባቸው ሰዎች ተሰቅለው ከመሞታቸው በፊት ቅጣቱን ለማክበር የሚደርስባቸው ተጨማሪ ስቃይ ነበረባቸው። በገመድ መታሰርና በጅራፍ መገረፍ፣ በዱላና በጥፊ መደብደብ፣ በሰባዊ ሌና የሚዘገንን የስቃይ ምርመራ መቀበል፣ በአደባባይ መጎተትን መዋረድ የሚሰቀሉበትንም ግንድ እንጨት ተሸክመው ለሞት መነዳት፣ ልብስን ተገፉ እርቃንም መሰቀል፣ በመስቀል ላይ የሚመርና የሚመዘምዝ ሐሞት መጋት፣ በመጨረሻም ጎንን በጦር መወጋትና አጥንቶችን መሰበር፣ መዘባበቻና መሳለቂያ ማድረግን የመሳሰሉትን የጭካኔ ስራዎች ሁሉ ወንጀልኛ ተብሎ በሰው እጅ በሚወድቁ ሰዎች ላይ የሚደርስ በደል ነበር። የአይሁድ ልማድ የስቅላትን ታሪክን አስመልክቶ እንደሚገልጸው የሞት ቅጣት የተወሰነበት ሰው በግርፋትና በውግራት ከተገደለ በኋላ እጆቹን ከራሱ በላይ ቀጥ ካለ እንጨት ጋር አስሮ ወይም በችንካር ጠርቆ ማቆም ወይም በአራት ማዕዘን ተመሳቅሎ በተዘጋጀ እንጨት ላይ የእጅ መዳፎችን የእግር ጫፎችንና ራስን ቸንክሮ መስቀል ከፀሐይ ግባት ሰቅሎ ማዋል የታወቀ ነበረ። በዘፍጥረት ዘኍልቍ ምዕራፍ 25 ቁጥር 4 ላይ እንደምንመለከተው ነገር ግን በመስቀል ላይ ማሳደር የተከለከለ ነበረ። በመስቀል ላይ የሚሞቱ ሰዎች በእግዚአብሔር እና በሰዎች ዘንድ የተጠሉና የተረገሙ ተብለው ያት ቆጠሉ ነበረ። በጠቅላላው በሮማውያን የሆነው በአይሁድ ዘንድ የስቅላት ሞት አሰቃቂ፣ የሚጠላ፣ የሚያስፈራ የቅጣት አይነት ነበረ። ታዲያ በመስቀል ተሰቅሎ የሚሞት የተረገመ ነው ከተባለ ንጹሐ ባሕርይ ኢየሱስ ክርስቶስ በመስቀል ተሰቅሎ የሞተው ለምንድን ነው የሚል ጥያቄ ሊነሳ ይችላል። ጌታችን በመስቀል የተሰቅሎ ቅዱስ ሥጋውን የቆረሰው ክቡር ደሙን ያፈሰሰው ነፍሱን በፈቃዱ ከሥጋው የለየው ማለት አሳልፎ የሰጠው በቤዛነቱ የሰውን ልጆች ከእርግማን ለመዋጀት ነው። የክርስቶስን መስቀል ስንመለከት የክርስቶስ መስቀል ከሌላው መስቀል የሚለየው ቅዱስ ስለሆነ ነው የዓለም መድኃኒት ጌታችን ኢየሱስ ክርስቶስ ከበደላችን ያነጻ ዘንድ በወንጀለኞች መካከል እንደ ወንጀለኛ ተቆጥሮ በዕፀ መስቀል ላይ ተሰቅሏል አስቀደሙ በነቢዩ ዳዊት ቀናውኒ እደውየ ወገርየ እዴን እጄን እና እግሬን ቸነከሩት እንደተባለ በመዝሙር 21 ከቁጥር 16 ላይ እንደተነገረ በመስቀሉ ሰላምን ለማድረግና ዓለሙን በደሙ ለመቀደስ የተነገረው ትንቢትና በትንቢቱ መሰረት የተጠበቀው ጊዜ በመስቀሉ ተፈጽሟል ጌታችን በመልተ መስቀል ከተሰቀለ ወዲህ መስቀል የመርገምና የወንጀል ምልክት መሆኑ አርቶ በማይከለ ምድር የቆመ የኃጢአት ጨለማ የተወገደበት የብርሃን አብድ ሆኖ መስቀል ከመርገመ ስጋ ከመርገመ ነፍስ ነፃ የወጣንበት መመኪያችን ነው። መስቀል በተፈጸመው ቤዛነት ሕይወትን፣ ሰላምን አግኝተናል። የሕይወትን ምግብ አግኝተናል። እግዚአብሔር ጋር በቤዛነቱ ታርቀናል። ጌታችን በመስቀል ላይ ሆኖ ጠላት ዲያብሎስን ድል ስለነሳበት ለክርስቲያኖች የድል ምልክት ነው። ቅዱስ መስቀል የአጋንንትን የሚያርግ መናፍቃንን የሚያስፈራ ፈቃደ ጥጋችንን ድል የሚነሳ የሞት መቅጫ መሳሪያ ሲሆን፣ ሀብተ ክህነት የተሰጣቸው አባቶች ክፉ መንፈስን ሁሉ ይገዙበታል። ምእመናን ይባረኩበታል። ሀብተ መንፈስ ቅዱስ ያሳድሩበታል። በረከተ ሥጋ በረከተ ነፍስ ያሰጡበታል። ሕሙማን በመስቀል እየታሹ ከደዌያቸው ይፈወሱበታል። ቅዱስ መስቀል ምን ክብር ይገባዋል ካለ ነቢዩ እግዚአብሔር ቅዱስ ዳዊት አስቀድሞ እግሮቹ በሚቆሙበት ስፍራ እሰግዳለን እንዳለ መስቀል በዘባነ ኬሮ ላይ የቆመበት እግሮቹ የሰውን ልጅ ለማዳን ተቸንክረው የዋሉበት የመድኃኒተ ዓለም ኢየሱስ ክርስቶስ ዙፋኑ ነው ያለውና የአክብሮት ስግደትን እንሰግድለታለን፣ እናከብረዋለን። መስቀል በብዙ ምክንያቶች እናከብረዋለን። በአጠቃላይ መስቀል የእግዚአብሔር ፍቅር የምናስብበት፣ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅሩ አውቀናል። የአብ የባህሪ ልጁ ኢየሱስ ክርስቶስ ፍቅሩን የገለጠልን ራሱን በመስቀል ሞት አሳልፎ በመስጠት ነውና፣ አንድም ለዚህ ነው። ሁለተኛው ዲያብሎስ ያፈረበት ሞት ድል የተነሳበት ስለሆነ፣ አስቀድሞ ሞት በሰው ላይ ነግሶ ይኖር ነበር። ነገር ግን ጌታችን በመስቀል ላይ ተሰቅሎ ጠላታችን ዲያብሎስን ከመንገዱ አስወገደ። በመሆኑም ዲያብሎስ በእኛ ላይ የነበረውን ኃይል አጣ። ስለዚህም ዛሬ በመስቀል ስናማትብ ጥንተጠላት ዲያብሎስ እንደ ጉም በኖ እንደ ጢስተኖ ይሸሻል፣ ኃይሉን ያጣበታል፣ ያፈረበትና የተዋረደበት ነውና ሞትንም ከእኛ ስላስወገደ እንዲህ ብለን ለመናገርም በቅተነ ሞት ወይ መውጋ የታለ ሲኦል ወይ ድል መንሳተ የታለ እያልን መናገር እንድንችል አብቅቶናል። ሶስተኛው ክቡር ደግሞ ቅዱስ ሥጋው የተፈተተበት ነው። እዛ መስቀል የጌታችን የመድኃኒታችን የኢየሱስ ክርስቶስ ምድራዊ ዙፋኑ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ ለዓለም የሰጠበት ነው። መስቀል መድኃኒተ ነፍስ የሚያሰኘው ይህ ነው እና የጌታችን ቅዱስ ሥጋውን የተፈተተበት ክቡር ደግሞ የፈሰሰበት ቅዱስ መስቀል የከበረ ስለሆነ እናከብረዋለን። አራተኛው የመድኃኒታችን ውለታ የመቤታችን እናትነት የምናስብበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ስለ በጎቹ ምዕመናን አሳልፎ በመስጠት እውነተኛ የበጎች እረኛ መሆኑን የገለጠልን በመስቀል ተሰክሎ ነው። በዚያም እኛን በደሙ ዋጀን፣ ልንከፍሎ የማንችለውን ዋጋ ከፍሎ ከባርነት ነፃ ወጣን። እመቤታችን ቅድስት ድንግል ማርያም በእግረ መስቀሉ ቆማ በነበረ ጊዜ እኛን ልጆቿ አድርጎ ሲሰጣት እርሷንም እናታችንን አድርጎ ሰጥ መስቀሉን ባየን በተሳለምን ቁጥር በመስቀል ላይ ሆኖ የሰጠን የጸጋ እናታችንን ትታወሰናለች። አምስተኛው የተዘጋው የገነት ደጅ የተከፈተበት ነው። በሰው ልጅ በደል ገነት በኪሩብ ሰይፍ ተዘጋች። መድኃኒተ ዓለም ኢየሱስ ክርስቶስ በመስቀሉ ተሰቅሎ ጥንተ ርስታችን ገነትን ከፈተልን። ዛሬ ከኔ ጋር በገነት ትሆናለህ የሚለውን የምስራችን አሰማ ይገኝማል። በሉቃስ ምዕራፍ 23 ቁጥር 43 ላይ እንደምንመለከተው። ስድስተኛው መንፈሳዊ ኃይል የምናገኝበት ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ እኛ ለምንድን ግን የእግዚአብሔር ኃይል ነው በማለት ቅዱስ ጳውሎስ እንደተናገረ መድኃኒዓለም ክርስቶስ የማዳን ስራውን የፈጸመው መስቀል ተሰቅሎ ነው። የክርስቶስ የማዳን ኃይል የተገለጠበት ክቡር መስቀል ጠላታችን ዲያብሎስን የምንቀጠቀጥበትና ኃጢአት ዓለምን የምናሸነፍበት ኃይል ይሰጠናል። ነቢዩ እግዚአብሔር ሙሴ ነቢየ እግዚአብሔር ሙሴ እጆቹን ግራና ቀኝ በመስቀል አምሳል ዘርግቶ ሲጸልይ ሕዝበ እስራኤል ኃይል ጽን አግኝተው ጠላቶቻቸው ድል እንደ እሱ እኛም በመስቀል ኃይል አጋንንት ድል እንነሳቸዋለን። ሁለተኛው የሰው ልጅ ከሲኦል ነፃ የወጣበት ነው። መስቀል እስራኤል ከግብፅ ባርነት በሙሴ በትር የኤርትራን ባህር ከፍሎ እንደተሻገሩ ጌታችን በመስቀሉ የኃጢአትን ባህር ከፍሎ ወደ ገነት አሻገረን። በአዳም በደል ምክንያት ተጋርዶብን የነበረው የሞት ግድግዳ አፍርሶ ጥልን በመስቀሉ ገደለለን፣ ለእኛም ሰላምን አደለን። ስለዚህም መስቀል የነፃነታችን አርማ ሆነ። ኤፌሶን ምዕራፍ 2 ከቁጥር 14 እስከ 17 እንደምናነበው። ስምንተኛው መስቀል ቅዱስ መስቀል መመኪያችን ነው። ዓለም ለእኔ የተሰቀለበት ዓለም በእኔ ዘንድ ሙት የሆነበት እኔም ለዓለም ከተሰቀልኩበት እኔም በዓለም ዘንድ ሙት ከሆንኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ እንዲል ገላትያ ምዕራፍ 6 ቁጥር 14 ላይ ለዚህ መስቀል ምናችን ነው መመኪያችን ነው ማለት ነው። ዘጠነኛው ሥራችንን ሁሉ የምንባርክበት ነው። ይኸውም በመስቀል ስንባርክ ስመ እግዚአብሔርን እንጠራለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን። ሁለተኛው ነገር ድኅነት እንናገራለን። ከላይ ወደታች ስናማትብ በተለየ አካሉ በተወላድነት ግብሩ ከሰማያ ሰማያት ወርዶ ከድንግል ማርያም መወለዱን፣ ከግራ ወደ ቀኝ ስናማትብ ከሲኦል ባርነት፣ ግራ የሲኦል ምሳሌ ነውና ወደ ገነት ነጻነት፣ ወደ ገነት ወደ ነጻነት እንደመጣን ቀኝ፣ የኃይል የሥልጣን የክብር የገነት ምሳሌ ነውና እየመሰከርን ነው። መስከል አጋነንትን የሚያደርግ በረከትን የሚያሰጥ ነውና ሥራችንን ከአጋንንት ወትምር አርጎ የተባረከ ያደርግልናል። ክቡር ዳዊት ከቀስት በፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው እንዳለ በደሙ ቀድሶና አክብሮ በሰጠን መስቀል ከዲያብሎስ ቀስት ጦር እንድናለን። ከዚህም በተጨማሪ ቅዱስ ያዕቆብ እጆቹን አመሳክሎ ኃይል አግኝቶ በዮሴፍ ልጆች በኤፍሬምና በምናሴ ላይ በረከት እንዳሳደረ ምዕመናን በመስቀል ኃይሉ በረከት ስጋ በረከት ነፍስን ያገኛሉ። የመስቀል አይነቶችን ስንመለከት አንደኛው የመጾር መስቀል ነው። በቅዳሴ ጊዜ፣ በማጠን ጊዜ ሰራይ ዲያ የሚይዘው ነው። ሁለተኛው የእጅ መስቀል ነው። ሊቃነ ጳጳሳት፣ ኤጲስ ቆጶሳትና ካህናት የሚይዙት ምእመናን የሚባረኩበት ነው። ሦስተኛው የአንገት መስቀል ነው። ምእመናን በማተባቸው አስረው በአንገታቸው በማድረግ ለጌታችን ያላቸውን ፍቅር የሚገልጹበት ነው። አራተኛው ዕርፈ መስቀል ነው። ነቢዩ ኢሳያስ ለምፁ ከለምፁ የነጻበት ፍም መያዣ ጉጠት ምሳሌ ነው። ጌታ በዕለተ ዓርብ ጎኑ የተወጋበት ጦር ምሳሌ ሲሆን በመስቀል ላይ የፈሰሰው ደሙ ይሰጥበታል ዕርፈ መስቀል ጽዋ የሚሰራበት ቁስ እንደ ማንኪያ ሆኖ የሚሰራ ሲሆን በክቡር ደሙ ማቀቢያ በኩል ጎድጎድ ያለ ልዩ ቅርጽ ያለበትና በእጀታው ላይ በኩል ደግሞ መስቀል ያለበት ነው እነዚህ መስቀሎች ከእንጨት ከብር ከመዳብ ከብረት ከወርቅ ይሰራሉ ምሳሌነቱን ስንመለከት የእንጨት መስቀል ጌታ ከሰባት እፅዋት በተዘጋጀች መስቀል መሰቀሉን የብረት መስቀል በብረት በአምስት ነዋያት ሳዶር አላዶር ዳናት አዴራ ሮዳስ በእነዚህ መቸንከሩን ለማስታወ የብር መስቀል ይሁዳ በሰላሳ ብር አሳልፎ ሰጥቶታልና ነው። የወርቅ መስቀል ንጹሕ አባሪ አምላክ መሆኑን ለመግለጽ፣ የመዳብ መስቀል መዳብ ቀይ በመሆኑ የወርቅ ደሙ ምሳሌ ነው። እነዚህ ከላይ የተገለጡ የመስቀል አይነቶች በቅርጻቸው የተለያየ ምስጢር ሲኖራቸው የተለያየ ስያሜም አላቸው። ለምሳሌ ቀርነ በግ መስቀል፣ አርዌ ብርት መስቀል፣ ቀራኒዮ ሐዋርያ መስቀል፣ ልሳነ ከለባት መስቀል፣ ትምህርተ ንትፈት መስቀል፣ እፀ ስርናይ መስቀል፣ ሐረገ ወይን መስቀል፣ እፀ ሳቢቅ መስቀል ጽጌት፣ ድንጎላት መስቀል፣ አምደ ዓለም መስቀል፣ ትምህርተ ከዋክብት መስቀል፣ እሳተ ገቡ መስቀል፣ ለንጊኖስ መስቀል በመባል ይታወቃሉ ማለት ነው። ወደ ተመልካቾቻችን በዛሬው ዕለት እንግዲህ መስቀል ምን ማለት እንደሆነ መስቀል የመስቀል ዓይነቶችን የመስቀል ስያሜዎችንና ከምን ከምን እንደተሰሩ ተመልክተናል። በቀጣይ ደግሞ በሌላ ነዋየ ቅዱሳት እንመጣለን። ለቤተሰባችን አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ የምንለቃቸው ቪዲዮች ቶሎ እንዲደርሳችሁ የደወል ምልክቷን መጫን አትርሱ። እንዲሁም ለወዳጅ ዘመዶቹ ደግሞ ሼር በማድረግ ያግዙን። ይቆየን።